የተፈጥሮ ሀብቷን መጠቀም በራስ የመቆም የመጽናት ጉዞዋን መጀመር አያስደስታቸውም የኢትዮጵያ ታሪካዊ ጠላቶች። ወደ ቀደመ ገናናነትና ኃያልነት የመመለሷ ነገር አይቀር የመሆኑ ደግሞ ግልጽ ምክንያት ነው። ኢትዮጵያ በቀጣናው ትልቅ የተፈጥሮ ሀብት አላት፣ የመልማት አቅም አላት። ኢትዮጵያ ይህን የተፈጥሮ ሀብቷን ሕዝቧን አንቀሳቅሳ የተፈጥሮ ሀብቷን ማልማት ከቻለች ብዙ ተአምር መስራት ትችላለች። የአካባቢው ኃያል መሆን ትጀምራለች ማለት ነው። ያ ደግሞ ዛሬ እነሱ የሚፈሩት በነገራችን ላይ እነሱ የሚፈሩት ዛሬ ይህችኛውን የህዳሴን ግድብ አይደለም። የሚፈሩት ተጨማሪ ሌሎች ትላልቅ ፕሮጀክቶች ምናልባትም የእኛን ጥቅም ይጎዳል ብለው የሚያስቡት ትላልቅ ፕሮጀክቶች ነገ ኢትዮጵያ ዲዛይን አድርጋ እውን ታደርጋለች የሚል ፍራቻ አላቸው። ስለዚህ ይሄ ስለሆነ በተለያየ መልኩ ይሄንን የኢትዮጵያን የመልማት ፍላጎት የማደናቀፍ የማጨናገፍ ስትራቴጂ ነው ማለት ነው የሚከተሉት። እነዚህ ሶስተኛ ዓለም ሀገሮች ቻለንጆችን ለመወጣት የሚሄዱባቸው ነገሮች አሉ። ለምሳሌ አጀንዳ ይሰጣቸዋል። አጀንዳ ተቀባይ ናቸው። አሁን ለውጡ ከመጣ በኋላ የአገሪቷ የውስጥም የውጭ ፖሊሲ ሽፍት ነበር የተከሰተው። ለምሳሌ ምስራቅ አካባቢ ኢትዮጵያ የወሰደችው ፖሊሲ ኢትዝ ሞር ኦፍ ኮኦፕሬሽን አብረን እንስራ ሚችዋል ትረስት ኮምፓራቲቭ አድቫንቴጅ እንጠቃቀም፣ ይሄ ኢንቴግሬሽን ነገር መጣ። ስለዚህ አጀንዳው እየቀረ ነው። ኢትዮጵያ እነዚህ ትላልቅ ሜጋ ፕሮጀክቶችን ከሰራቸው ወደ ኢኮኖሚክ ሺፍት ስለምትገባ ለምሳሌ የቀጠናውና የዓለም ያላቸው ኢንተረስት የኢንተርኮንፍሊክት ኢንተረስት ይፈጠራል። የእነዛ የነበራቸው ጥቅም ኢትዮጵያ ጥቅሟን ስለምታስጠብቅ እሱን ለማስቀረት ነው እነዚህ ሰዎች የሚሯሯጡት። ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ፣ ይፋ የተደረጉ ሌሎች ግዙፍ ፕሮጀክቶች አይቀሬውን ብልጽግና ቀድመው ይናገራሉ። ኢትዮጵያን ማዳከም የማይተኙለት ዓላማ፣ የዘወትር ትልምና ጽኑ ፍላጎታቸው ነው። ለዚህ ደግሞ ፖለቲካዊ መቃቃርን፣ የእርስ በእርስ ግጭት መጠንሰስን ጨምሮ በርካታ መንገዶችን ይጠቀማሉ። ተከፍተናል ብለው የሚወጡ ግሩፖችን የማደራጀት የሚደግፉት ግን ለነዛ ተቃዋሚ ነን ብለው ለወጡት የእነሱን ምክንያት አምነውበት አይደለም። መንግስትን ያዳክምልኛል ያለው መንግስት ይዳክምልኛል ያለው መንግስት የማዳከም ስትራቴጂ ነው። በደርግ ብትሄድ እንደዛ ነው፣ ጃንሆይንም እንደዛ ነው ያደረጓቸው፣ ደርግንም እንደዛ ነው ያደረጉት። ኢፒዲአርኤፍን ኢህአዲግንም ዘ ሴም ስትራቴጂ ሲከተሉ ቆይተዋል። አሁን በብልጽግናም የተለየ ነገር አይደለም ያለው ማለት ነው። ሶ ይሄ የቆየ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ብሄር ለብሄር ማጋጨት፣ በጂኦግራፊ ላይ ማጋጨት፣ በእምነት ላይ ማጋጨት። ይሄ የዲጂታል ዎርፌር የሚባላለ ዲጂታል፣ አሁን ያለንበት ሶሻል ሚዲያ በጣም ያጋግሉታል። ምንም ያልነበረ ቁርሾ ያነሱታል። መካከለኛው ምስራቅ በጣም ብዙ ጥቅሞችን ይፈልጋል። ብዙ ነገሮችን ከውጭ ያስመጣል። ምግብን ብትለው ስጋም ብትለው ማዕድንን ብትለው እነዚህ ነገሮች ሁሉ ኢትዮጵያ የማቅረብ ብቃትም ኳሊቲ አላት። ይሄን ለማስቀረት እነ ወደዛም ያቀርቡ ሌሎች ሀገሮች ይሄንን ይሞክራሉ። ስለዚህ ምን እንደሚጠቀሙት እነዚህ አሁኑ የጠቀስቋቸው ምክንያቶችን ይጠቀማሉ። የጠላቶቻችንን ሴራ በቅጡ መረዳትና መገንዘብ ከሁሉም ይጠበቃል። ሀገር ማጽኛው ማሻገሪያው፣ መንገድ መደመር፣ አንድ ሆኖ ጸንቶ መቆም ነው። ኢንተርናል ዩኒቲ፣ ውስጣዊ አንድነታችን ከማንም በላይ እሱ ላይ መስራት አለብን ብዬ አስባለሁ። ልንለያይ እንችላለን፣ በአሳሰብ ልንለያይ እንችላለን። የተለያየ ፖለቲካ አመለካከት ሊኖረን ይችላል። የተለያየ ሃይማኖት ሊኖረን ይችላል። የተለያየ አረዳድ ሊኖረን ይችላል። ኢትዮጵያ በምትለው ሀገር ላይ ግን ኮንሰንሰስ ሊኖረን ይገባል። መግባባት ሊኖረን ይገባል። አንድነት ሀገራዊ መንፈስ መፍጠር መጠናከር፣ ሁለተኛ የሰው ኃይል ጉልበት መገንባት፣ ሶስተኛ ትክክለኛ የዲፕሎማሲ ስርዓትን መዘርጋት። ዲፕሎማሲ፣ ነጋዴውም፣ ሰራተኛውም፣ ሌላው ሰው ስለ ኢትዮጵያ ሴል ማድረግ አለበት። የኢትዮጵያ ማንሰራራት በልጆቿ እንደተበሰረ ህልውና ድልና ስኬቷን መረጋገጡ በልጆቿ ነው። የመተባበር አብሮ የመቆም ውጤት እንዲሆን ተግቶ መስራት በእጅጉ ይጠበቃል።